ዳቸው እግዚአብሔር ልጆች እንደምን አደራችሁ። ሁሉን የሚችል ጌታና አምላክ ምስጋና ይገባዋል። እንግዲህ ይሄ የእመቤታችን ቅድስት ድንግል ማርያም ልጇ ጌታችን ኢየሱስ ክርስቶስ ህፃን ልጇ በተሰደደች ጊዜ ከገዳዮች ያመለጠችበት በሾላ ዛፍ ተሰውራ ያመለጠችበት ገዳም ነው የምንገባው እንግዲህ ያው እዚ ሀገር ትንሽ የአሸባሪዎች ፍርሃት ስላላቸው በቀላሉ ዝም ብሎ አይገባም። ብዙ ሴኩሪቲ ጥያቄዎች ይጠይቃል። ብዙ ነገሮች አሉ። ከዛ በኋላ ነው የሚገባው። እሱ ላይ ደጅ ላይ ቆመን እየጠበቅን ነው። አሁን መግባት ጀመረናል። እግዚአብሔር ባርካችሁ። እጅግ የተወደደ ቦታ ነው እንግዲህ ዛሬ አስተማሪ መሪ ያለን ከሳቸው ጋር አብረን እንቆያለን።

እንደምኖ አላችው እንደምእንደምኖ አላችው አሜን ምስጋና የባህሪ ገንዘቡ የሆነ ያለ ትላንት ቀዳማዋ ያለ ዘሬ ማካከላዊ ያለ ነገ ህራዊ ዘመን የማይቆጠርለት ከዘመናት በፊት የነበረ እጥረታትን ያለ ድካም የፈጠረ የቸርነቱ ባህር እልከፍን ማይለካ እንደ መለኮት አምላክ እንደ ቸርነቱ አባት የሆነ ሁሉ እግዚአብሔር ክብር ምስጋና ይድረሰው። ህትምት በድንግልና ስርቅ በቅድስና ፀሐየ ጽድቅ ኢየሱስ ክርስቶስን የወለደችልን ለእናታችን የቅድስት ድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ይሁን። ዛሬ እንግዲህ ወንድማችን ከእኛ ጋር ነው የሚውለው። እዚህ ግብፅ ነው የሚኖረው። አስር ዓመት ግብፅ ኖሯል። መድኃኔዓለም ቤተክርስቲያን ስብከተ ወንጌል ኃላፊ ሆኖ የሚሰራ ወንድማችን ነው ስለዚህ የዛሬ ሙሉ ቀናችን ከእሱ ጋር ትምህርቱን እንሰማለን። የተማለ ቤተሰቦ ተጽፋላችሁ እያዳመጣችሁ በደንብ ታሪኩን ከእኛ በተሻለ ስለሚያውቀው እሱ ያስረዳናል ማለት ነው። አሁን አብረን እያወራን እንሄዳለን፣ እዛ ድረስ ታሪኩ ስለሚነገር እያወራን እንሄዳለን። እራሱ ያስታውቃችሁ ነው። መምህር ጌታቸው ይባላል ስሙ

ሁላችሁም የልዑል እግዚአብሔር ቤተሰቦች የተዋህዶ ባህያሉ በልዑል እግዚአብሔር ፍጹም ሰም እንደመዳራችሁ እንደምን ቆያችሁ? አሜን። አምላካችን በምህረቱ በቸርነቱ በአባታዊ ፍቅሩ እናንተም ካላችሁበት እኛም ካለንበት ቅዱሳን አበው የረገጧት እመቤታችን የረገጠችው መድኃኔዓለም ክርስቶስ በመካሄድ እግሩ የባረካት የቀደሳት የረገጣትን ይችን ቅድስት ስፍራ በታምር የሰማነውን በአይናችን እንድናይ እንድታዩ የረዳቸው የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ሲል ብላችሁ አመስግኑ። ክብር ምስጋና ለሱ ይሁን። እግዚአብሔር ረድቶን እኔ እዚሁ ካይሮ መርሶዮት መድናን ቤተ ክርስቲያን ነው። ወንድሜ እንደገለጸው ማገለግለው በስብከተ ወንጌል። እናንተ ከሩቅ እንግዲህ በታምረ ማርያም ብዙ አመት የሰማችሁትን በአይናችሁ ለማየት የበቃችሁ እቺ አሁን የቆምንባት ስፍራ በታሪክ እመቤታችን ቅድስት ድንግል ማርያም ዛፏ ሰውራቸዋለች። በዛፉ ስር እመቤታችንን፣ ዮሴፍን፣ ህጻኑን አንድ ላይ ያች የሾላ ዛፍ ሰውራለች የሚል ታምር ሁሌ እንሰማለን። ያ ቦታ ይሄ መጣሪያ አይነ ሸምስ ነው የሚባለው አሁን ዛፏ ሾላ ይሰወረችበት ከዚሁ ጀምረን እየሄድን ነው የማስጎበኛችሁ። ዛፏን ስንደርስበት አብራራለሁ በሰፊው። የቆምንባት እቺ ስፍራ እመቤታችን በግንቦት 24 ግብጽ ምድር እንደረገጠችው በዚሁ በረሃው ወደናቱር ወደናቱርን አልፋ ሰከላ ሰከላ አልፋ ሞስተሮድን ሞስተሮድን ካለፈች በኋላ ሞስተሮድ ከካይሮ 10 ኪሎ ሜትር ነው። ከሞስተሮድ በኋላ የነበረው ጉዟቸው ቀጥታ እዚህ መጣሪያ የሚባለው ቦታ ላይ ነው ያረፉት። መጣሪያ በጥንቱ ግብፃውያን ሳይሆን በጥንቱ በሮማውያንና እንዲሁም በጥንት የሚታወቀው በግሪኮቹ የፍልስፍና መንደር እንደሆነ ነው የሚነገረው። የታሪክ ምሁራን፣ የዩኒቨርሲቲ ምሁራን እዚህ የሚመራመሩበት ስፍራ ነው። በዚህ ስፍራ እንግዲህ አይነ ሸምስ ማለት አይነ ሸምስ ማለት በአረብኛ ፀሐይ ማለት ነው። በዚህ አካባቢ የፀሐይ አምላክ እየተባለ የሚነገርበት የሚመለክበት ስፍራ ነበረ። እመቤታችን ስትመጣ ልጇ ወደዋጃ ኢየሱስ ክርስቶስ ሲመጣ እነዚህን አብያተ ጣዖታትን ደምስሷል። ርደዋል፣ ደንግጧል፣ ፈርቷል፣ ወድቋል። የግብፅ አብያተ ጣዖታት እንግዲህ ከዚሁ ስንጀምር እየሄድን ነው፣ ማስጎበኛችሁ እያየነው ነው ታሪክን በማያያዝ ስለሆነ መግቢያው ላይ እመቤታችን ከጉዟ ከበረሃው ጀምራ በረሃው ስንል ወደ ናቱርን ገዳማ አስቄጠስ ማለት ነው። ገዳማ አስቄጠስን አቋርጣ ከመጣችሁ በኋላ እዚህ ካይሮ ላይ ያገኘችው ወይንም ያረፈችው አሁን በጥንቱ ግሪካዊያን ስልጣኔ የነበረበት እዚህ መጣሪያ የሚባለው ስፍራ ነው። ይህንን አልፈን እንግዲህ ዙሪያውን እንደምትመለከቱት እስከ ውስጥ ድረስ ሾላዋን በዚህ ስትመጣ የመጀመሪያ ያደረገችው የመጀመሪያ እመቤታችን ከሾላው ዛፍ ስር ነው ያረፈችው። አልደረስንባትም። ሾላ በዚህ ጋ ነው። ይሄ የምትመለከቱት ዮሴፍ ከፊት ከፊት እየተጓዘ እመቤታችን በአህያው ርንጭ ላይ ሆና ልጇን አዝላ ይጓዙበት የነበረው ነው። የዚህን ታሪክ እዚህ በኋላ ጌታችን ልብሱን ያጠበችበት እመቤታችንን ነግራቸዋለሁ። ውስጥ ነው ያለው ድንጋይ ድንጋዩን ልብሱን አጥባበት እሱን ያጠበችበትን ውሃውን ስትደፋ ውሃው በለስ ዛፍ የሚባል ፍሬ አፍርቶ ያንን ለሜሮንነት አበባ አባቶቻችን ሊቃውንት ይጠቀሙበታል። አሁን ያንን ውሃውን ስትደፋ ውሃው ምን ሆነዋል? በለስ ዛፍ በቅሎ ፍሬ አፍርቶ ህሙማን ለብዙ ዓመት ሲፈወሱበት የነበረ ነው። እዚህ እንደምትረዱት እንግዲህ ከዚሁ መግቢያ ላይ እንደገለጽኩኝ ወደ ግብጽ በሚመጡበት ሰዓት ግብጽ ላይ የነበረው አማኞች ሳይሆን ያላመኑት ነበሩ። ያላመኑት አህዛብ እምነት ያሌላቸው ምንም የማያውቁ ናቸው። ይህንን በግልጽ የተጻፈው እነዚህ ግብጻዊያንን እመቤታችን ተርባ ተጠምታ ስትጠይቅ እንኳ ምግብ እንኳ ሳይሰጧቸው በረሃብ በጭንቅ እንደነበሩ የሚያስረዳ ስዕል ነው። በዚህ አልፈን ስንመጣ ደግሞ አሁንም ኑ፣ በዚህ ወደዚህ ኑ ተከተሉኝ ከዋናዋ ከሾላ ጋ ነው መስዳችሁ እያያችሁልኝ እንድትሄዱ። ይሄ የምትመለከቱት ስዕላት አሁን ሁሉ አጠቃላይ የምትመለከቱት እመቤታችን በጉዟ አሁን እዛ ጋ ብስራተ ገብርኤልን ነው የሚያሳየው ቅዱስ ገብርኤል እመቤታችን እንዳበሰራት ታሪኩ መጽሐፍ ቅዱሳዊ ነው። ከሱ ቀጥለን የምናገኘው ደሞ በቤተልሔም የተወለደበትን በስዕል የሚገልጽልን ነው። ቀጥሎ ያለው ደግሞ ሰባ ሰገል ወርቅ ጣን ከርበ የገበሩትን ያንን ነው በትክክል በስዕል መልኩ የገለጹት። እዚህም የምትመለከቱት እመቤታችን በሱ በኩል የምትመለከቱት እመቤታችን ልጇን አዝሏ በስደት ጉዞውን እንደጀመረች፣ ሄሮድስ ደግሞ አሳዶጆችን ልኮ በሱ በኩል ማዶ ላይ የምትመለከቱት ስዕል እመቤታችን ስደት መጀመሯን፣ ሄሮድስ ደግሞ ህፃኑን ፈልጋችሁ አምጡ ብሎ ሰራዊቱን ያሰማራበትን በግልጽ በስነ ስዕል መልክ የተገለጸበት ነው። እዚህ በዚህ በኩል የምታዩት ደግሞ ስዕልን ነው። ስዕል ስንል የጥምቀትን በዮሐንስ መጠመቁን፣ ቀጥሎም እነዚህ ጋር የምትመለከቱት በዮሐንስ ወንጌል ምዕራፍ ሁለት ላይ ስድስቱን የድንጋይ ጋኖች ምን ያደረገበት ወይን ጠጅ ያደረገበትን በስዕል መልኩ አድርገው የገለጹበት ነው። በዚህ በኩሉም የምትመለከቱት ቅዱሳን አበው የተጓዙበትን ህይወት ነው። እዚህ ጋም ጌታችን መድኃኒታችን ኢየሱስ ክርስቶስ የሆሳና ዕለት ወደ ኢየሩሳሌም የገባበትን በግልጽ የሚነግረን ነው። ወደ ዋናው ርዕሰ ጉዳያችን እንምጣና የተከበራችሁ የሌሉ እግዚአብሔር ቤተሰቦች፣ ጎብኚዎች ሁላችሁም በረከት ፍለጋ መጣችሁ። በድጋሚ አሁንም እንኳን በዚህ የበረከት ቦታ ላይና እመቤታችን ከልጇ ከወዳጃጓ ያረፈችበትን ቅዱስ ታሪካዊ የሆነ ቦታ ላይ በሰላም መጣችሁ። ከዚሁ ስንጀምር በዚህ በኩል ሁላችሁም እቺ ሾሏ አሁን የምንመለከታት ሁላችሁም በዚህ ከበብ ብላችሁ ይዩት። እቺ ሾሏ ጌታችን መድኃኒታችን ኢየሱስ ክርስቶስ በድንግል ክንድ ላይ ሆኖ እመቤታችን ቅድስተ ቅዱሳን ድንግል ማርያም ከበረሃ መታ ደክማ እንዳይደርግ ከበረሃ መታ ደክማ በረሃ ወደናቱርን መስተሮድን አልፋ ይህን ረጅሙን የበረሃ ጉዞ ከመጡ በኋላ እዚህም ሾሏ ስር ነው ያረፉት። በዚህ ሲያርፉ አንድ በዚያ መንደር በነበሩበት ሰዓት የሄሮድስ ወታደሮች በዙሪያቸው እየመጡ እንደሆነ እየደረሱባቸው እንደሆነ በእነሱ ዘንድ ተሰምቷል። ዮሴፍ ይህን ሲሰማ ወዴት እንሰወር፣ ወዴት እንሂድ፣ ምን እናድርግ እያለ በሚጨነቅበት ሰዓት ለጊዜው ምንም አማራጭ ስላልነበራቸው ይችን ሾላዋን ነው ያገኘዋት። እንዳገኙ መጥተው ሾላ ስር ነው ያረፉት። ወዲያውኑ የሄሮድስ ሰራዊት በዙሪያው እየመጡ እንደሆነ ተሰማ። ያን ከመቅጽበት በጥቂት ደቂቃዎች ውስጥ ይቺ ሾላ አሁን በዓይናችን የምናያት የምንመለከታት እግዚአብሔር ወልድ ኢየሱስ ክርስቶስ የፍጥረታት ሁሉ ባለቤት ነው። ፍጥረትን የፈጠረ እሱ ነው። ሁሉን ያደረገ እሱ ነው። ሁሉን ቻይ ስለሆነ እግዚአብሔር ለሱ የሚሳነው ነገር የለም። ስለ ጽድቅ ብሎ የሚሰደዱ ብፁዓን ናቸው እንዳለ ሁሉ ክርስቶስ የተሰደደው ለጽድቅ ብሎ ሳይሆን ለጽድቅ ባይ ሳይሆን እኛን ለማጽደቅ የሰማዕታትን የቅዱሳንን በመከራ ሰዓት ብትሰደዱ ጽድቅ በረከት ይሆንላቸዋል ሲል በማቴዎስ አምስት ቁጥር ስድስት ላይ የተጻፈው የሰማዕታትን ስደት ሊያስበን ክርስቶስ በተሰደደ ሰዓት እቺ ተአምራት የሚናያት የምንመለከታት ሾላ በድስት ድንግል ማርያም ን በስዕል የተደገፈ በውስጥ አለ። እሱ እንመለከታለን መለከታለን ከዛ ኢየሱስ ክርስቶስን ያጠበችበትን ገንዳውን እናገኛለን። ይ ተን ርትመልም እንግዲ ወን ያስረዳችሁ። ክቡራን እንግዶቻችን አሁንም በድጋሚ እንኳን በዚህ ቅዱስ ስፍራ ተገኛችሁ እንኳን በሰላም መጣችሁ። ቅድም መግቢያ ላይ እንደገለጽኩኝ መቤታችን በረከቷን ለመሳተፍ ቅድስናዋን የረገጠችው ክርስትና ሙሉ የሚሆነው ኢየሩሳሌም ብቻ ሳይሆን ግብፅንም ሲያካትት ነውእና ክርስቶስ በቤተልሔም ተወለደ፣ ወደ ግብፅ ተሰደደ። የተሰደደበትንም የግብፅ አርቲስቶች ወይም የግብፅ ስነ ጥበብ የሚሰሩት ይህንን ሾላውን በዚህ መልኩ ገልጾት በዚህ አይነት ስለው ሾላ እመቤታችን ከነልጇ ልጇ እንደሰወረች ዮሴፍንም፣ አረጋዊንም፣ ሁሉንም አንድ ላይ በዚህ በስዕል የተደገፈው ስዕላዊ መግለጫ ነው። ይሄንን የምንመለከተው ይሄ እንዳልኳችሁ ቅድም ውጭ ላይ ያገኘ ነው። በዚያን ሰዓት በዚህ መልኩ የነበረውን ለትውልድ ይተላለፍ ዘንድ ስለው አስቀምጠውልናል። እንደ ወጣን የምናገኘው እሱንና ልብሱን ያጠበችበትን ድንጋይ ነው የምናገኘው በዚህ በቀኝ በኩል ከዚህ እንጀምር። ሙንክን ሾየ ኑር ኑር ያም ማለሽ ልስ ሰምሽ አይዋ ከዚሁ ስንጀምር ይሄ ኦልድ ካይሮ ላይ የሚገኘው ነው ጥንታዊ። አሁን በኋላ ላይ እንሄድበታለን በዚህ በኩል ያለው ከዚህ ቀጥሎ ደግሞ ይሄም ጌታችን መድኃኒታችን ኢየሱስ ክርስቶስ መካነ መስዋ የሚባለው ነው። ይሄኛው ደግሞ የጥንቱ የግብፃውያን የእጅ ስራቸው ከካይሮ ከ300 ኪሎ ሜትር በላይ ወጥቶ ነው። ይሄ ሩቅ ነው፣ የጥንታዊነትን የሚገልጽ ነው። ይሄ የጥንታዊያን የግብፅ ስልጣኔ ነው። ይሄኛው ደግሞ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ቤተ መቅደስ ነው። እዚህ ጋር የምትመጡት ደግሞ ኮርኒሽ የሚባለው ከዚህ ባህሩን ስትሻገር መቤታችን የተሻገረችበት በመርከብ አርጋ ጥቂቱን ወዲያው የተሰወረችበት ቦታ ነው። ይሄኛውም እንሄድበታለን። አሁን የምናገኘው በዚህ በመሪ ጊዮርጊስ ነው ያለው የታወቀ ጥንታዊ ቤተክርስቲያን ነው። በዚህ በኩልም የምትመለከቱት ይሄም እዚሁ የጥንቱ ቤተክርስቲያን ነው። ሁላችሁም በደንብ ትኩረት አድርጉት። እዚህ አሁን የምንመለከተው እቺኛዋ ትልቅ የበረከት ድንጋይ ናት። እኔ ድንጋይ አልልም፣ ቅዱስ እንደ ጽላት ነው የምናየው። ክርስቶስ እመቤታችን በዚህ ላይ አድርጋ ልብሱን አጥባበት፣ እዚህ አጥባ እሱንም ያን ያጠበችበትን ልብሱን ውሃውን ውጭ ላይ ስደፋ ጸበለስ የሚባለው ለቅባ ሜሮን አባቶቻችን አሁን የሚያዘጋጁት መልካም ማዛ ያለው እጽዋት ነው። በዚህ ውጭ ላይ በቅሎ ያገኝ በዚያ ሰዓት የነበሩት በዚህ ተአምራት ህሙማኑ ተፈውሷል። የተጨነቁት ጭንቀታቸው ብዙ ጣውረድ ውስጥ ያሉት ጣዖት አጋንንት፣ መናፍስት ያለባቸው የጠላት አሰራር ሁሉ ያለባቸው ይሄ ውሃ ሲነካቸው ይፈወሳሉ። ለብዙ ዓመታት ማይፈውስ በመባል የሚታወቅ ውሃ ነው። በዚህ ብቻም አያበቃም። እንግዲህ እመቤታችን እና ሰሎሜ አንድ ላይ ሆነው እዚህ ቦታ ላይ ጥቂት ጊዜ ከቆዩ በኋላ ሾላውን ዙረው ዙረው ሲያጡ የነበሩት የሄሮድስ ሰራዊት ወደ ኋላ ነው የተመለሱት። እመቤታችን ከዚህ እንደወጣችሁ አሁን ከቆምንበት በስዕላዊ መልኩ የተገለጸ አለ። በዚህ እሱን እያብራራሁላችሁ እሄዳለሁ። እነሱ መሄዳቸውን እርግጠኛ ከሆኑ በኋላ በታምራት ያቺ ሾላ ምን ሆናለች? ደግሞ ተከፍታለች። ይሄን ያደረገ ማን ነው? እግዚአብሔር ነው። እግዚአብሔር ሁሉን ማድረግ ይችላል። ቅዱስ ዳዊት መዝሙር 65 ላይ ግሩም እግዚአብሔር ግብሩ ብሎ ተናግረዋል። የእግዚአብሔር ስራው ግሩም ነው። ድንቅ ነው። ድንቅ የሆነውን ስራውን ደግሞ የእግዚአብሔርን ስራ ማንም ተመራምሮ ሊደርስበት አይችልም። ሁላችሁም ሐሳባችሁንና ሕሊናችሁን ወደዚህ አድርጉልኝና መጀመሪያ የተነሱት ከየት ነው? መጀመሪያ የተነሱት ከይሁዳ ምድር ነው። ከይሁዳ ምድር ተነስተው ከይሁዳ ምድር ይሄ ሜዲትራንያን ሲ ነው የሚባለው።